እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ። ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ። እኔ በህይወት የሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም ግን አንተ ትናንትና ነው መችልታ ነው ሻዳ ስትይዝ አላቅም። የምር በጣም ነው ያለቀስኩትኝ። ያለቀስኩት ለምን ሰለምክ ሳይሆን እንዲህ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔም ከጨለማ ህይወት አወጣው ሲል የነበረ። እንዴት ነው እሱ የራሱን ነፍስ የሚያጠፋው? የእኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝና እኔ እንጃ ምን እንደምለህ አላውቅም። የምር ግን ምክንያትም ምንድን ነው? አንተ ከምነት ለመውጣት ምክንያት ምንድን ነው? እየምርም ሰዎች ስንባል ሁላችንም አስመሳዮች ነው አስመሳዮች ነን ስንል ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ። አፋችን ደግሞ ሌላ ነው የምር መሄድ አንተ ላይ ያነበብኩት ያንን ነገር ነው። ስትናገር በቃ ሰው እንጂ የሆነ የራሱ የሆነ የህሊና ጥያቄ አለው ውስጡ የሚያርፍበት ነገር አለ። እና ቅድም ምሳዝም እያለ ነበረ። አፋችን ሌላ ነው፣ ውስጣችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም እና እንኳን አረፍክ ነው የምልህ እየምር አምላክ መፈለግ ቀላል አይደለም ሰዎች የኖሩበትን መልቀቅ መውጣት ብቻ ራስን ማሸነፍ በጣም ከባድ ነገር ነውና ራስን መሸነፍ በራሱ ሀይል ይጠይቃል ትግል ይጠይቃል እኔ እንኳን ማረፍክ ነው የምልህ በመስለምህ እኔ ተቃውሞ የለኝም ግን እንደዛ ኒንጃ የምትልክልኝ አዲሳት ሁላ እንዴት ነው እኔ መቼም አይጠፋኝም እንደዛ እንዳልመከርከኝ ደም ከሌሎች ጋር ስማማማ አንተ ነበርክ በትህትና በፍቅር ቃስ አድርገህ ስትመክረኝ እየነበረው

አላውቅም ብቻ፣ ሄነ ጠቄ አመሰግናለሁ። እሺ ጉዳይ ዲያ አለክ። እሺ፣ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለው። አስያ ሰላም አለይኩም ጾራ ራሱ መስማት ፈልግ ነበር። አሲያን እንዴ፣ ደስ ሳታወራ በፊት ደግሞ አንድ መናገር ፈልጎ ነበር ነገር አለ። ምንድን ነው? እኔ አልሰማም። ሰው ሲናገረኝ ነው አልሰማ ስለ በጣም ሳቸግረው ምንድን ያለኝ በጣም ቤት እከፍታለሁ። ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለእኔ ጥብቅና ቁሞ የሚወያየው ቤት ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ ትናገሯት ምናምን እያለ በትህትና የሚዘግና ቃል አለኝ። ያንስለም ሙስሊሞች ቤት እንዳትገቢ አለኝ። ለምን አልኩት፣ ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለን እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራረኝ፣ እንዳትሄድ፣ እዛ ከሄድሽ ያርዱሻል፣ ስለሚያርዱሽ እዚሁ ሁኝ ምናምን ይለኛል እና ይህን ያክል የሚመክር ወንድም ነው። ብቻላገ አሲ አለሽ አለን አለን እንዴ ነሽ አልሐምዱሊላህ ወላሂ በጣም ደስ ብሎኛል ከታች ሆኜ እየተከታተልኩኝ ነበረ የነበረ በቀደም ዕለት እና ላይሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህን ነክቼ ሳይሆን ሳየው እኔ ጋ ብሎክ ነበርክ እና በጣም ነበር እንትን ያለኝ እንኳን ደህና መጣህ በጣም ነው ደስ ያለኝ ወላሂ እውነት ማለት ነው በጣም በጣም እኔ እንጃ አላህ ሱብሃነሁ ወተዓላ ያጽናህ መጨረሻህን ያሳምርልህ በቃ ከምንም በላይ ለሰዎች ልጆች መመኝላቸው ነገር ቢኖር አንድ ነገር ነው። እሱም ዲን አልኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ? የኛ በቃ ከኛ ጋር ቢሆኑ እኔ ደስታይ ነው። እና አላሁ ስብሓን ወተዓላ መጨረሻህን ያሳምርልህ በዲን አልኢስላም እንደተቀበልክ መጨረሻህን በዲን አልእስላም ዩሰደህ ማለት ነው። በጣም ደስ ብሎኛል ጉድ ስላገኘው። እንሻላ ፎሎ አድርገኝ እሺ። ያው ብሎክ ነበርክ በትቼሀለሁ ከቤቴ ማለት ነው። ንሻላ ደስ ብሎኛል። ወድጋሚ መሐመድ እሺ፣ ያሳይ ስላገኞች ደስ ብሎኛል። ፎሎወሩን መልሳለው። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ። ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም። ያው ዝም ብሎ ነው። ቃል የተጠየቀችን ጥያቄ አለ እና ለቃል እንግዲህ መልሴ ልንገራት። እንግዲህ ታውቂያለሽ፣ እኔ እወድሻለሁ በጣም ወድሽ፣ እህቴ ነሽ። እስልምናን ስልምናን ሃይማኖት ብትገቢበት ብታምኝበት፣ በዚህ ሰዓት ማለት በዚህ ሰዓት እመክርሻለሁ ግን ስላለፈው ሁኔታ ለተየክሺ ነገር አንቺ ብቻ አደለሽም። ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን አቤት ድምፅ ሰሞኑን አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወርክ ክርስትና ለቀው ወደ ስልምና ሊሄዱ የሚያኩብኩቡ ሰዎችን ንጽጽር ምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ ስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትኑ ለርዕሶች በቴሌግራም አይቲንክ አስታውሳሉ። አንቺ ስታወሪ ነው ትዝ ያለኝ እልክልሽ ነበረ ቤትሽ፣ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንፅፅር የሚሰሩ ሰዎች እኔ ለውይይት ይዤው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ ምንድን ነው እስልምና ላይ አለ፣ ሁሉም ሰው ንፅፅር የገባ ሰው አንድ የሚፈልገው አንድ የሚፈልገው እስልምና ላይ ንፅፅር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና እንዲፌንድ አደርጋለሁ፣ ኦር እስልምና ውሸቱን ውሸት የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንፅፅር ለማድረግ የገባ ሰው ምንም ጥያቄ የለው። መረጃ ይዞ ይንቀሳቀሳል። የቻለውን ያህል የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስኪ ተመልከች ንፅፅር የሚሰሩ ሰዎች አሁን አንቺን ሰውን ይላከልኝ፣ እረ አንድ የኦርቶዶክስ እና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ፣ ከዛ እኔ ቤትሽ መጣሁ። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱን ላይ እያስተማሩች ነበረ። እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባውበት ጉዳይ አለ እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነበረ፣ እየሞከርኩ ነው። እንደ ሌሎች ወንድሞች ሰ ተጋግዘን እየገባን እንዳንቻ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉዳይዲያ ነው። ሶ ጉዳይዲያ ታዲያ ምንድን ነው እንዴ? ኢየሱስን ካድሽ ምናምን ብለህ ስታስተምር የነበረ ሰው አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ? የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩ፣ ያለፉ ጊዜያቶች በሙሉ አስተማሩ። ያስተማሩኝ ነገር ምንድን ነው እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስ ነው። ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤግ ቢ ዘሴም ቶፒክ ነው፣ ሁሉም ጋር የሚዞረው የሚሽከረከረው። እንደውም እኔ አንዳንድ ጊዜ ላይቭ ስገባ ዛሬ ይህን ቶፒክ እኛ ልናውራበት ስለሆነ እንዳታውራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ እችኑ ይዘው ይመጣሉ። እኔ አስኳትን ሶ። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው ይሄ በገለባ ነው። ዝም ብሎ ነው የሰበሰብ ነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሴይጣን፣ የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት ዕለት በዕለት እረፍት የሌለው ስትጠፊ ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስትጂ ስትወጪ የቲስት ብትሆኚ ምንም አይሉሽም። ኦንጂ ሰስ ብትገቢ ምንም አይሉሽም። ጆባዊትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታ እና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሚሴጂ ልጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። እንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኛ አይደለ የሚከፋው ነቅር የሚለው እስልምና ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ፣ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽም፣ አንድም መልሼልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል እየፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖትን ማስመሰርሽበት ቁርአን የአላህን ቃልና ትዕዛዛቶችን ብትሰሚ ብታነቢ፣ እኔ መክርሻ አለሁ ሱረቱ ቅድም ኢብራሂም ያስተማረውን ሱራ አልመኤዳ አምስተኛውን ሱራ አንቢው እሱም ብታነቢው፣ ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ። አንቺ መጣሽው ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባል የሙስሊም አስተማሪዎችን መበጥበጥና መረበሽ የሚረባ እንኳን አስተምሮ ቢኖረን ኮሽ ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም፣ ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን ገሎ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፍ ያለሽ ከጭቅጭቅ ከንዝንዝ፣ ከመዋረድ እንደው ቲፎዞ፣ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው። እዚህ ቲክቶክ ላይ ያለው ምንም ማንም የሚያዋጣሽ የለም። ወደ እስልምና ቤት ብትመጪ መልካም ነው ላለው በተረፈ ጨርሻለሁ። ካበዛው ብሽ እንግዲህ ይቅርታ። እሺ አይ በጣም ነው የማመሰግነው ጃዬ፣ ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብለ ያወርቸው ብዙዎቹ ሙስሊሞች መረጃ ምጪ ምናምን ምናምን እያሉኝ ነበረና።

ወይም እንዴት ሊሆን ይችላል ምናምን፣ ስል አለቅም ብቻ። ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ እኮ የዛሬ ዓመት ነው የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ ስምንት ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃል መሰለኝ ሲወያዩ እዛው ይት ላይ እኮ የመስኪድ ፎቶ አድርጎ መቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው። እውነቱን ውሸት አላውቅም። ከዛ እንደዛ ሲሉ ኦኬ፣ ይሄ ልጅ የዛሬ ዓመት ሰልሞ እንዲ እንደ አዲስ መጥቶ ለምን ሚዲያ ላይ የዛሬ ዓመት ከሰለመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎች ለመበጥበጥ ነው ወይ ምናምን ብዬ ስል፣ ከዛ አብዛኛው ሙስሊሞች እንዲህም እያለምን መረጃ ወይ የምታወሪው ቃል መረጃ አምጪ ምናምን ሲለኝ ቆይ ራሱን እጠይቅላቸዋለሁ ብዬ መጥቼ አንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም ግን እኔም አሉ ነው የሰማሁትኝ። እነዛም ሆኖ ከሆነ ማለት የዛሬ ዓመት የሚሆን የዛሬ ሁለት ዓመት ችግር የለውም ግን እውነት ነው ወይ እኔ የደረሰኝ መረጃ ወይ ሱሸት ነው እንግዲህ ከሁለት ወር ከሁለት ወር በፊት ሁለት ወር ሶስት ወር ይሆነዋል። ከሁለት ወር ከሶስት ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም የሚከፋ ነገር አይደለም። አርዲን አናግሬው ነበረ። ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምህሮ ትቼዋለሁ ስለ እስልምና በጥሩ መንፈስ ማንበብ እና እስልምና መረዳት ፈልጋለሁ ብዬ ከሁለት ወር በፊት አርዲን አናግሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ። በየቤቱ እየገባን ዲስከሽኖችን ማድረጉንም እንዳለ ሆኖ ግን ይሄ ንጽጽር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልሞ አለ የጭራሹንም አልሰለምኩም። የሰለምኩትኝ አይንክ ሁለት ቀን ትናንት ወዲያ ነው አይደል ጃዬ? ከትናንትና ወዲያ እዚህ መጥቼ ምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረኩትኝ እንደዚህ ለማድረግ እንደውም ክርስቲያኖች እንዳያዝኑብኝ፣ እንደም ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ የሚገርምሽ ነገር ውስጤ ውስጤ ሁለት ወር ሆኖኛል። ውስጤ እንዲህ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም፣ ዝም ብዬ ነበረ። ከዛ በኋላ ግን ስልምና መቀበል አለብኝ፣ ነፃነቱን ላጣው ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት። ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል እየገባኝ ሲመጣ ሶ ስለዚህ ማንነቴን መግለጥ አለብኝ፣ መናገር አለብኝ። በቃ ደፍሬ ስልምና መቀበል አለብኝ ብዬ ወሰንኩኝ። አይቲንክ ሁለት ወር ሶስት ወር ይሆነዋል። ረመዳን ጾም አካባቢ ይመስለኛል፣ አረዴ ጋር ተነጋግሬ ነበር ከሙስሊም እስልምናን ተቀብዬ በቃ ከእስልምናን ሃይማኖት ሁሉ አስቤ ነበረና ኦፕሽን ሰጠኝ። ኖ እስልምናን ትሆና የቴስቱን አለኝ። ኦኬ በቃ አውራን የተወሰነ አውራን አውራን አውራን እና ግን ነፃነት አጣው እንግዲህ ቲክቶክን ሁሉ ጥዬ ጠፍቼ ነበረ፣ ሁለት ወር ምናምን ያለ ስለዚህ፣ ራሴን ማንነቴን መግለጥ አለብኝ። አሁንም ቢሆን ይህንን ተናግሬ ባይዘወይ ስራዬን ሁላ አንዳንድ ጊዜ እያቆምኩ ነው ቲክቶክ ላይ የምገባው። ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለውም። እውነታው እኔ ምስክርነት ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት። ተመልሼ ወደ ስራዬ መለሳለው እና ቃልዬ ምን መሰለሽ ከአንድ አመት በፊት ሰለመ የሚባለው ውሸት ነው ሰለመ የሚባለው ውሸት ነው። እኔ ደግሞ ይመስለኛል ሳራ የምትባል ልጅ አለሽ፣ እና ሰው ወደ ስልም ነው የሄደሽ ጊዜ ያን ጊዜ ሻህድ አላስቅም ስ እስኪ መረጃ አምጪ፣ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያይራለሁ፣ ይህንን አልዋሽም። ፕሮፋይል እና ስም የምቀያይረው ደግሞ ለምንድነው? አንዳንዴ የሚመቼኝ ፒክቸር ሲመጣ፣ የሚመቼኝ የሆነ ስም ሲመጣ ስሜንና ፕሮፋይሌ እንቀያየራለሁ በተረፈ እስልምናን በድብቅ እንኳን መስኪድ እጄ መቀበል እችላለሁ ግን ይህንን ሁላ አላደረግኩትም በቃ እውነቱ መገለጥ አለበት ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው መስኪድ መሄድ ደግሞ በጣም ነው የምፈራው በጣም ስለዚህ በቃ እዚህ ሙስሊሞቹን መጀመሪያ ከዚህ መጀመሪያ አለብኝ ንፅፅር የጀመርኩት እዚሁ ነው እዚሁ በቃ እምነቴን ይፋ ማድረግ አለብኝ ሁሉም የፈለገው ማመን ይችላል መብቱ ነው ሁሉም የፈለገውን መከተል ይችላል። እኔ ጉዳይ ዲያ ራሴን ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንደ አጋጣሚ ጃ ቤት መጣው ጃ ደግሞ ቶሎ ቅልብ አድርግና ላይ ጫነኝ። ከዛ ምስክርነት የነገርኩትና እንደውም ሳልዘጋጅ ነበር የሚገርምሽ፣ እና ተናገርኩ። የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ አለቀሽ አለቀስኩኝ አልሽ። ያው እንግዲህ ነበርሽ እዚህ ቦታ ላይ አይችሻሉ። ኮሜንት ስጽፍ አይችሽ ከመጀመሪያው አይ፣ አልጠበኩም። በጣም ነው የደነገጥኩትኝ እና በጣም የምር ጉዳይ ደምን ብዬ ልንገር የምር እኔ ሰዎች ሻሃዳ ሲይዙ ምንም አይነት ስሜትን የማይሰማኝ። ላንተ ግን ይመስለኛል ቦታ ስላለ መሰለኝ እንደዛ ያልክልጅ ብዬ ነው እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ እንደዚህ ብለው የነገሩኝና ከራስ አጣራ ብዬ ነው። ብዙዎቹ ሙስሊሞች ረጃ እንዳይቀየሙ ለምን እኔ ብዬ አላጠፋም። ላንቺ ግን መመክሽ ለአንቺ መመክሽ ግን እስልምና ሃይማኖትን ብታምኝበት ደርሰሽ በነ አይ ቲንክ ደርሰሽ ነበረ ሻዳ ላ ያስኩብኝ አንድ ሀሙስ ነበረ የቀረኝ አንተ አደለ እን የሀገር ሀዲስ በውስጥ እያላከልኝ ማለት ነው በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ መለስ እንዲህ ነው እስልምና ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው እንደ ጭራቅ ነው በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ እያየሽ ሲገባሽ ጭራቁ መልአኩ ሆኖ ታገኘዋለሽ። ስለዚህ አንበቢ፣ አንበበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም። ምርጫሽ ነው ከኔ ጋር ግን ምናልባት ያስቀየምኩሽ ብሎ ካረኩሽም በዛ ሰዓት ስሜታዊነትም ስለነበረ ለዛ ነው። በጣም ከልብ ይቅርታ ጠይቅሻለው። ከዚህ በኋላ መጠይቅኛለ አይመስለኝም የለኝም። እሺ፣ በጣም ነው ማመሰግነው ጃዬ፣ በጣም አመሰግናለሁ። ሁላችሁንም አንድ መልዕክት ምንድን ነው ያለኝ ጉዳይ ዳያ፣ ግን ይመችህ። እኛን ትክክል አይደላችሁም ተመለስ እያልክ እናንተ ታጥፋችሁ ሰላማችሁን የምታገኝ ሰዎች ግን ይመቻቸው ላለው አመሰግናለሁ። ወደና አደሩ መልካም ጊዜ። አዎ ቃሊ ግን ለእኔ አንድ ደቂቃ አሁንም ተመለሽ ያለው ባይዘወይ በፊትም ተመለሽ እንዳልኩሽ አሁንም ተመለሽ፣ ወደ ስልምና ወዳልኩሽ ቦታ ነበር ተመለሽ። በመምህርሽ ተስፋ ማቆርቂ ከሆነ እንደ መምህርነቱ ትንበይ ቃሊ አለሽ አንድ ደቂቃ ለእኔ ብትሰጪኝ አንድ ደቂቃ፣ ከዛ ውስጥ አዞ ሄድጋ እንሄዳለን ይሻል አው እንትን ቃሊ በነገራችን ላይ እውነቱን ታውቂዋለሽ። ወላሂ ነው እውነቷን ታውቂያታለሽ። እውነቷን ማለት ነው ምን እንደነበረ እንተዋወቃለን። እና እንትን ነው የሚገርምሽ ነገር ይሄ ውስጥሽ ሰላም፣ ምድር ላይ ውስጥሽ ሰላም ተሰምቶሽ ምናልባት አርባ ዓመት ምናልባት አምሳ ዓመት ትቆያለሽ። ግን ሰላም የማይሰጠው ከሞት በኋላ ስኑ ጥያቄ ገባሽ አይደለ? ልትመኪበት የሚገባው ልትመጀኝበት የሚገባው ልሰግጅለት የሚገባው ሩቅ ያለው ነው፣ ለአንቺ ቅርብ የሆነው በጓሮ በኩል ሄደሽ የማታገኘ በሆኑ ሰዎች በኩል የማታገኙ ያ የአለማቱ ጌታ አንዱ አምላክ አላለ። እሱን በብቸኝነት ተገዥ፣ እሱን ብቻ አምልኪ። እሱ ከምንም ነገር ያስጥልሻል። ለምን ሲባል ከሱ የሚበልጥ ምንም የለም፤ ከሱ በላይ የሚያስፈራ፣ ከሱ በላይ ኃይለኛ የለም። ሁሉም ነገር ከሱ በታች ነው። ሁሉም ነገር ከእሱ በታች ከሆነ እሱ ሁሉንም ነገር እንደፈለገ ማድረግ ይችላል ማለት ነው። ይህ ሁሉን ነገር እንደፈለገ የሚያደርግ አምላክ ያዥው፣ ተመኪበት፣ ጠባቂሽ አድርጊው። በህይወትሽ ሁሉ ያለውን ነገር እንዲያስተካክልለሽ ምረጩ። ያዥ ነው እያልኩሽ ያለሁት አሁንም እኔ ወደ እስልምና ጠራሻለሁ። ይሄ ነው በቃ እስልምና ማለት ወላሂ። ሂዳያ ይስጥሽ። አንብቢ በደንብ በደንብ ማለት ነው እኔ ልንገርሽ፣ ሳክስ አይደለም፣ ፖለቲካ አይደለም። ክርስትና ላይ መቆየት መፈልግ ከሆነ ስለ ክርስትና አታጥኚ፣ ተመሰቃቅለሽ ነው መቀሪው ባ በቃ። ክርስትና ላይ እኮ ቅዳሴው ላይ ምናምን ነገር በርቺ፣ ጸሎቱ ላይ ምናምን ነገር በገባሽ ቁጥር እናውቀዋለን፣ እኛም የነበርንበት ነው። ግን ሰላም ውስጥሽ ከሌለ ሰላም ማግኘት ከፈለግሽ ስለ እስልምና እንትን በይ፣ አጥኚ፣ ጊዜ ስጭው። ጥያቄ ካለሽ መጠሽ ጠይቂ። እናመሰግናለን። ቀልይ እሺ፣ አላህ ይጠብቅሽ። ባለሽጠቃለሁ። እሺ፣ ደህና ደሩ። አሚን፣ አሜን። ደህና ደሩ። ሁላችሁም ያስቀየምኳችሁ ካለ ይቅር በልኝ፣ ይቅርታ ያለች